የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። መንግስት የግለሰቦችን መኖሪያ ቤት መውረስ ጀመረ። በእነ ዘመድኩን በቀለ አህዱ ሊል ነው ተብሏል። በኢትዮጵያ ውስጥ 5300 ትምህርት ቤቶች መውደማቸው ተገለጸ። መንገድ ላይ የሸኑ መቶ ሺህ ብር ተቀጡ። ኢትዮጵያና ሩዋንዳ ወታደራዊ ትብብር ለማጠናከር መስማማታቸው ተዘገበ። ቻይና አሜሪካ ጥቃት ሰንዝራብኛለች ስትል ከሰሰች።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 በሩዋንዳ ከሚያዝያ አምስት ቀን ጀምሮ የአራት ቀን የስራ ጉብኝት እያደረጉ እንደሚገኙ ተዘግቧል። ጉብኝቱ ሁለቱ ሀገራት ወታደራዊ ትብብርን ለማጠናከር እያደረጉ ያሉትን ጥረት ተከትሎ የተካሄደ ነው። የሩዋንዳ ጠቅላይ ኢታማዦር ሹም ጀኔራል ሙባረክ ሙጋጋ በመጋቢት ወር በኢትዮጵያ ባደረጉት ጉብኝት በተለያዩ ወታደራዊ መስኮች በጋራ መስራት የሚያስችል ስምምነት ፊልድ ማርሻል ብርሃኑ ጁላ ጋር ተፈራርመዋል። እንደ ዘኒው ታይምስ ዘገባ ፊልድ ማርሻል ብርሃኑ ሰኞ እለት ኪሚሁሩራ በሚገኘው የሩዋንዳ መከላከያ ሰራዊት ዋና መስሪያ ቤት ከጀነራል ሙባረክ ሙጋጋ ጋር ውይይት አድርገዋል። ይህንንም ተከትሎ የሩዋንዳ መከላከያ ሰራዊት በሰጠው መግለጫ ጎብኝቱ የረዥም ጊዜ የሁለትዮሽ ትብብርን ለማስፋት ቁልፍ እድል መሆኑን በመግለጽ ውይይቶቹ በመከላከያና በሌሎች ተዛማጅ ዘርፎች አዲስ የትብብር መስኮች ላይ ያተኮሩ ናቸው ብለዋል። ፊልድ ማርሻል ብርሃኑ የኪጋሊ የዘር ማጥፋት መታሰቢያና የዘር ማጥፋት ዘመቻ ሙዚየም እንደ ጎበኙ ዘኒው ታይምስ ዘግቧል። የሩዋንዳ ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋም በመጋቢት ወር ወደ ኢትዮጵያ በተጓዙበት ወቅት ልዑካቸው በቢሾፍቱ የኢትዮጵያ አየር ኃይል መጎብኘታቸው ይታወሳል። በተጨማሪም በወቅቱም ከኢትዮጵያ አቻቸው ጋር በወታደራዊ አቅም ግንባታ፣ ስልጠና፣ በተሞክሮ ልውውጥ፣ ሽብርተኝነትን ለመከላከልና በሌሎችም ተያያዥነት ባላቸው ወታደራዊ ጉዳዮች ዙሪያ በጋራ ለመስራት ስምምነት ተፈራርመዋል። በኢትዮጵያ ውስጥ 5300 ትምህርት ቤቶች መውደማቸው ተገለጸ። ትምህርት ሚኒስቴር በስድስተኛው የህዝብ ተወካዮች አራተኛ ዓመት የሥራ ዘመን 24ኛ መደበኛ ስብሰባ የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት አቅርቧል። በሪፖርቱም በሰው ሰራሽና በተፈጥሮ አደጋዎች 7.2 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸውን ጠቁሟል። በተለያዩ ክስተቶች ከ5300 በላይ ትምህርት ቤቶች መውደማቸውን ተከትሎ ነው ተማሪዎቹ ከትምህርት ገበታቸው እንዲራቁ የተገለጸው። ትምህርት ሚኒስቴር በ9 ወራት እቅድ አፈጻጸሙ ከተነሱ ጉዳዮች መካከል መካከልም የትምህርትን ጥራት ለማረጋገጥ የመምህራን ብሎም የትምህርት አስተዳደሩ አቅሙን ማሳደግ ላይ እየተሰራ መሆኑ ተጠቅሟል። በ2017 ክረምት መርሃ ግብርም 84000 ለሚሆኑ የሁለተኛ ግለሰቦችን መምህራንና አስተዳደሮችን ስልጠና ለመስጠት ታቅዷል ተብሏል። መንግስት የግለሰቦችን መኖሪያ ቤት መውረስ ጀመረ። በነዘመድኩን በቀለ አህዱ ሊል ነው ተብሏል። የዘመድኩን በቀለና ሌሎች ግለሰቦችን ቤትና ንብረት ማገዱን መንግስት አስታወቀም። የኢትዮጵያ መንግስት የአቶ ልደቱ አያሌው ቤት እንዲሁም በአቶ ሀብታሙ አያሌውና በጋዜጠኛ ዘመድኩን በቀለ ስም በአዲስ አበባ ከተማ የተመዘገቡ ቤቶችን ማገዱን ይፋ አድርጓል። በአቶ ሀብታሙ አያሌውና በጋዜጠኛ ዘመድኩን በቀለ ስም በአዲስ አበባ ከተማ የተመዘገቡ ቤቶች ከትላንት ጀምሮ እንዳይሸጡና በሌላ በማንኛውም መንገድ እንዳይተላለፉ እግድ መጣሉን አስታውቋል። በተጨማሪም መንግስት በላሊበላ ከተማ የሚገኘውን የፖለቲከኛ አቶ ልደቱ አያሌውን ቤት ማገዱን የገለጸ ሲሆን አቶ ልደቱ ከ ወራት በፊት ይህ ሊሆን እንደሚችል በተለያዩ የመገናኛ ብዙሃን ላይ ሲናገሩ እንደነበር ይታወሳል። ይህ የመንግስት እርምጃ በምን ምክንያት እንደተወሰደ እስካሁን በግልጽ የተባለ ነገር የለም። ጉዳዩ በቅርብ በተወካዮች ምክር ቤት የጸደቀው የቤት ውርስና ንብረት ማስመለስ ሕግ ተግባራዊ መሆን ጋር ሊያያዝ እንደሚችል ተጠቁሟል። መንገድ ላይ የሸኑ 100 ሺህ ብር ተቀጡም። በመንገድ ሽንት በመሽናት ደንብ የተላለፉ ግለሰቦች አንድ መቶ ሺህ ብር መቀጣታቸው ታውቋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዲስ አበባ ከተማ ክፍለ ከተማ በመርካቶና በመሳለሚያ አካባቢ በመንገድ ሽንት በመሽናት አካባቢ በማቆሸሽ 50 ግለሰቦች እያንዳንዳቸው ሁለት ሺህ ብር በድምሩ 100 ሺህ ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱን አስታውቋል። የከተማ አስተዳደሩ አዲስ አበባን ውብና ጽዱ ለማድረግ ቀንና ማታ እየሰራ ባለበት ወቅት አንዳንድ ኃላፊነት የጎደላቸው ግለሰቦች የከተማዋን ጽዳት ሲያበላሹ ህብረተሰቡ አካባቢውን ሊጠብቅ እንደሚገባም ተገልጿል። ቻይና አሜሪካ ጥቃት ሰንዝራብኛለች ስትል ከሰሰች። የቻይና መንግስት ሚዲያ በድርጊቱ ላይ ተሳታፊ ናቸው ያላቸውን ሶስት የአሜሪካ ብሔራዊ ደህንነት ቢሮ ሰራተኞች ስም ዝርዝር ይፋ ያደረገ ሲሆን በጥቃቱም እንደ ህዋዊ የመሳሰሉ ግዙፍ የቻይና ኩባንያዎች ኢላማ ተደርጎባቸዋል። መገኛውም በሃርቢን ከተማ ያደረገው የቻይና ፖሊስ የአሜሪካ ብሔራዊ ደህንነት ኤጀንሲ ኤንኤስኤ ከፍተኛ የሆነ የበይነ መረብ ጥቃት ከፍቶብናል በማለት የከሰሰ ሲሆን ክስተቱ ያጋጠመው ደግሞ ባለፈው የካቲት ወር ላይ ነበር ተብሏል። ሶስት የኤስኤንኤ ሰራተኞች ጥቃቱን በማቀናጀት ከሶ እየፈለጋቸው መሆኑ የገለጸ ሲሆን ከግለሰቦቹ በተጨማሪ የካሊፎርኒያና የቨርጂኒያ የቴክኖሎጂ ዩኒቨርሲቲዎችን በጥቃቱ ላይ እጃቸው አለበት ማለቱን ዥኖ ዘግቧል። የኤንኤስኤ አባላት ተብለው የተለዩት ግለሰቦችም ካትሪን ዊልሰን፣ ሮበርት ስኔሊንግ እና ስቴፈን ጆንሰን የተባሉ ሲሆን ከዚህ ቀደም በተመሳሳይ የበይነ መረብ ጥቃቶች ሲሳተፉ ነበር ሲል ዥንዋ ይዞት የወጣው ዘገባ ያሳያል። ነገር ግን ሁለቱ የአሜሪካ ዩኒቨርሲቲዎች በምን መልኩና ደረጃ በጥቃቱ ላይ መሳተፋቸው አልተገለጸም አልሰጠም ። ክሱን በተመለከተ ሮይተርስ በቻይና የሚገኘውን የአሜሪካ ኤምባሲ ቢጠይቅም መልስ አለማግኘቱን አስነብቧል። ምንም እንኳን የበይነ መረብ ጥቃቱ የካቲት ወር ላይ የተፈጸመ ነው ቢባልም ከወራት በኋላ አሁን ይፋ ማድረግ የተፈለገበት ምክንያት ግልጽ ነው። ምክንያቱ ደግሞ ሁለቱ ኃያላን ሀገራት በጦፌ የንግድ ጦርነት ውስጥ ገብተዋልና ሲሉ ተንታኞች ተናግረዋል። ትራምፕ ከሩሲያ ግዙፍ ጥቃት በኋላ ጦርነት በመጀመር ዘለንስኪን ተጠያቂ አደረጉም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሩሲያ ጋር ጦርነቱን የጀመረው ቭላዲሚር ዘለንስኪ ነው ሲሉ ወቅሰዋል። ትራምፕ ይህንን የተናገሩት በዩክሬን በደረሰ ከፍተኛ የሩሲያ ጥቃት 35 ሰዎች ሲገደሉ ሌሎች 117 ሰዎች ደግሞ ከቆሰሉ በኋላ ነው። የዩክሬን መሪ በዩክሬን ጦርነት በሚሊዮን የሚቆጠሩ ሰዎች ለሞት በመዳረጋቸው ተጠያቂ ናቸው ሲሉ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ሀሳብ እንደተጋሩ ተናግረዋል። በዋይት ሐውስ ውስጥ ለጋዜጠኞች እንደተናገሩት ከአንተ መጠን 20 አጥፍ በ የሆነ ሰው ላይ ጦርነት አትጀምርም። እናም ሰዎች አንዳንድ ሚሳኤሎችን ይሰጡኛል ብሎ ተስፋ ያደርጋሉ ሲሉ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደንን ጨምሮ በግጭቱ ተጠያቂ አድርገዋል። የትራምፕ አስተያየት ሩሲያ በዩክሬን በምትገኘው ሱሚ ከተማ እሁድ እለት ባደረሰችው ጥቃት ከፍተኛ ቁጣን መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላማዊ ዜጎች ላይ የፈጸመችው አሰቃቂ ጥቃት ነው። ስለ ጥቃቱ ቀደም ብሎ የተጠየቁት ትራምፕ አሰቃቂ መሆኑን ገልጸው ሩሲያ ስህተት ሰርታለች በማለት ሰፋ ያለ ማብራሪያ ከመስጠት ተቆጥበዋል። በሶስቱ ሰዎች ምክንያት በ ሚሊዮን የሚቆጠሩ ሰዎች ሞተዋል ሲሉ ትራምፕ ተናግረዋል። ፑቲን ቁጥር አንድ ነው እንበል። ምን እየሰራ እንደሆነ ያላወቀው ባይደን ቁጥር ሁለት እንዲሁም ዘለንስኪ፣ እነዚህ ሶስት ሰዎች ናቸው ሲሉ አክለዋል። እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2022 ሩሲያ በዩክሬን ላይ ሙሉ ወረራ ከጀመረች በኋላም በሁለቱም ወገን በመቶ ሺዎች የሚቆጠሩ ሰዎች እንደተገደሉ ወይም እንደተጎዱ ይገመታል። የዘለንስኪን የአመራር ብቃት ጥያቄ ውስጥ ያስገቡት ትራምፕ የዩክሬን መሪ ሁልጊዜ ሚሳይሎችን ለመግዛት ይፈልጋሉ ሲሉ አስተያየታቸውን ሰጥተዋል። ጦርነት ስትጀምር ማሸነፍ እንደምትችል ማወቅ ይኖርብሃል ሲሉ የአሜሪካው ፕሬዚዳንት ተናግረዋል። ትራምፕ በዚህ ዓመት ወደ ሥራ ከገቡ በኋላ ከዘለንስኪ ጋር በተደጋጋሚ ሲጋጩ የቆዩ ሲሆን ከዚህ ቀደም ጦርነቱን የጀመረችው ዩክሬንና ሲሉ ተጠያቂ አድርገዋል። በየካቲት ወር በዋይት ሀውስ የጦፈ ግጭት ውስጥ መሪዎቹ ገብተው እንደነበር ይታወሳል። በአንጻሩ የአሜሪካው ፕሬዚዳንት ከሩሲያ ጋር ያለውን ግንኙነት ለማሻሻል ጥረት አድርገዋል። ትራምፕ ባለፈው ወር ከፑቲን ጋር ታላቅ የስልክ ውይይት ማድረጋቸውን ገልጸው የሩሲያ ፕሬዝዳንት ከሳምንት በኋላ ፎቶግራፋቸውን በስጦታ ልከውላቸዋል። በየካቲት ወር ዋሽንግተን ከሞስኮ ጋር ወግ ወግና ድምፅ ሰጥታለች። የተባበሩት መንግስታት ድርጅት ድርጅት ሩሲያ በዩክሬን ላይ ባካሄደችው ጦርነት ሩሲያ አጥቂ መሆኗን የሚገልጸውን ውሳኔ ሞስኮ ተቃውማለች። በአሜሪካና በሩሲያ ባለሥልጣናት መካከል የተደረገው ውይይት በዩክሬን ውስጥ የተኩስ አቁም ስምምነት ማምጣት ካልቻለ በኋላ ትራምፕ በፑቲን ላይ ቢበሳጩም ከሩሲያው መሪ ጋር ጥሩ ግንኙነት እንዳላቸው በተደጋጋሚ ገልጸዋል።